እንዴት ዋላችሁ? ኑ፣ ቆንጆ ለጤና ጠቃሚ የሆነ ክብደት የሚቀንስ ምግብ ላሳያችሁ ነው። ጨው የሌለው ዘይት የሌለው ቆንጆ የሆነ ይሄ በሶ ብላ ወይም ዝቃቅቤ ነው። ይሄውላችሁ ሌላው ቃሪያ ነው። ወይ እስከ አበባ ቁርጭ ያለው አላየሁት፣ እየየ አንድ አበባ ከሰረ ማለት ነው። እስ ኦኬ። አሁን ይሄን አጥቤ ላመጣው ነው። ከዚህ ጋር ጎመን አለ፣ ሽንኩርት አለ። ይሄን አጥቤ እስከምከት፣ ጎመናችን እና ሽንኩርታችን ከዚህ ድስት ጥጅ ያለው፣ እንደምታዩት ዘይት የለውም፣ ምንም የለውም። ያያችሁት ባዶ ድስት ነው። ሽንኩርት እና እንትኑን ጎመኑን፣ ጥቅል ጎመኑን በእናንተ በፍቃዳችሁ በምትፈልጉት መጠን መስራት ትችላላችሁ ማለት ነው። አሁን ይሄ ትንሽ ሞቅ ሞቅ ሞቅ ነው የምንፈልገው። እሺ አበባ ቀሳሚዎች ሌላ ሌላ ነፍሳት ስለሚኖሩ በደንብ አርጋችሁ በቀዘቀዘ ውሃ እያለቀለቃችሁ ጠቡት። ከጓሮ በተለይ ከቆረጣችሁ፣ ከሱቅም ቢሆን ያው ኬሚካል ስላለው መታጠብ አለበት። አሁን ይሄ ልክተፍ ቃሪያ። እሺ አሁን ይሄ እንዳያችሁት ዘይት ጨው፣ ምን የለውም፣ ምንም ነገር አልተጠቀምኩም። ሞቅታ ነው የምንፈልገው። ምድጃውን አጠፋሁት። ይቆይ እስከዛ ማለት ነው። እንደዚህ ከሙቀቱ ከማቀው ድስት ላይ ይሄ ሰራሚክ በጣም ወፍራም የሆነ ድስት ነው፣ የሸክላ አይነት ድስት ብለው የሚሰሩት ድስት ነው እና ቶሎ ስለማይቀዘቅዝ ቶሎ ያጠፋሁት ለዛ ነው። እዛው ሙቀቱ እንዲቆይልኝ እስከዛ ይሄን ከትፋለሁ፣ ሚጥሚጣውን ማለት ነው። ሚጥሚጣዎችን እንደዚህ ከተትኩ ሌላ በሱ ብለ ሁለት ቅጠል ይበቃኛል፣ ለኔ ማለት ነው። በጣም ሳላበዛ እንትን ቲማቲም ከሌለው ይሄ ነገር ብዙ እንትን አይል። ይቅርታ፣ እስክሪኑ ሰፊ ስለሆነ እጄን ዊርድ ያደርገዋል እና እጅስ ዶ ላይክት የኔን ራሱ እጀን ለማየት ይደብራል። አሁን እንደዚህ እያደቀርኩት ነበረ። ከዛ ደግሞ ይሄን ሽንኩርት ቀዩን ሽንኩርት እንደዚህ አብራችሁ እንትንበሉት ቀጥቅጡት ወይም አድቅቁት ከዚህ ጋር ማለት ነው። ሽታው ራሱ ገና ስትሰሩት እንኳን ስበሉት ከዚህ ከጣውላው ላይ እንዲሰጥ ከትፎት ሽታው በጣም ቆንጆ ነው። ይጣፍጣል። ቆንጆ ቆንጆ የሆነ ቴስት ነው ያለው። እንደዚህ ድቅቅ አርጉት። ከዛ አንድ ነጭ ሽንኩርት እንደዚህ አንድ ተለቅ ያለ ነው ነው የተቀጠምኩኝ በደንብ ድቅቅ እንዲልልን እንደዚህ በዚህ በማፍረሻው እንደዚህ አፍርሳችሁ አፍራችሁ ቀላቅሉት። ኦኬ፣ ይሄን ሚጥሚጣ ካለ የምትከትፉት እናንተ ተጠንቀቁ፣ ወይ ግላብ አድርጉ፣ ወይ ዘይት ቀቡት እጃችሁን ከመክተፋችሁ በፊት ያቃጥላል እንዳያቃጥላችሁ ማለት ነው። ወፍራሙ የማያቃጥለው ቃሪያ ከሆነ ችግር የለውም። እኔ አሁን ይሄኛውን ጣቴን ማቃጠል ጀመረኝ ማለት ነው። ረስቸው ነበር፣ ከጀመርኩ በኋላ ነው ያስታወስኩት፣ ይሄን ነገር አሁን ያልኳቸው መጠቀሜን። ይኸው ጥቅል ጎመኑ በዚህ አንስቸዋለሁኝ። ጥቅል ጎመን ግዴታ ይሄ መሆን የለበትም። ሌላ ምን ማለ ገና ልንጨምር ነው። እሺ ሌላው ጨው፣ ዘይት መጠቀም ትችላላችሁ። እኔ ስለማልፈልግ ነው እንጂ ተጠቅማችሁ በጣም ለጤናችን ተስማሚ እንዲሆን ከፈለግን እንጂ ዘይትና ጨው መጠቀም ይቻላል ማለት ነው። አሁን ሌላውን መጠቀሙን ላቀርብላችሁ፣ ና ላሳያችሁ። ቆንጆ ጥቅም የሚሰጠው ደግሞ ባቄላ፣ የተቀቀለ ባቄላ እኔ ጠዋት ልጆቼን ትምህርት ቤት ከማድረሴ በፊት ቀቅየው ነበር። አሜን ዘፍዝፍየው ሄድኩኝ በውሃ ከዛ ስመለስ ወደ ሶስት ሰዓት አካባቢ ቀቀልኩት ማለት ነው። ያን ውሃ ሙልጭ አርጌ አጥቤ የነበረውን ቀቀልኩት። ቀቀልኩትና አሁን ከበሰለ በኋላ ኦቨርናይት ብታደረጉት ቶሎ ይበስልላችኋል። እኔ ግን ብዙ ሰዓት ጨረሰብኝ። ባቄላ ያው እስከ ልጣጩ ስለሆነ ቶሎ አይበስልም ማለት ነው። እና ይሄ ሁላችሁ ይሄን የመሰለ ቆንጆ ፕሮቲን፣ ስጋ መብላት የማትፈልጉ ሰዎች፣ ስጋ የተከለከላችሁ ሰዎች፣ የተለያየ ለጤና ጥቅም ይሄ ባቄላ ለስኳር ጥሩ ነው ተብሏል። ሞክሩት ከዳጉት ዶክተራችሁ ጋር ተነጋግራችሁ ስኳር ላላችሁ ሰው ላለን ሰዎችም ይሆናል። አሪፍ ነው። ምራቄን እየዋጥኩ ነው። ሽታው በጣም ልዩ ነው እውነት። እና ምራቄን እየዋጥኩ ነው ማወራችሁ፣ ይቅርታ። አንድ ትንሽዬ ነገር ቀረኝ መጨምርበት። በርበሬ የምትወዱ ሰዎች በደንብ አድርጋችሁ መጠቀም ትችላላችሁ። እኔ በርበሬ ስለምወድ ነው እንደዚህ። ከዛ በትንሿ የበርበሬ ፔፐር ፍሌክስ የሚባለው በዚህ ሀገር በኛ ደግሞ እንትን ነበር ሆ ድቁስ፣ ይቅርታ፣ ድቁስ ይባላል። ይሄውላችሁ የኛ እራት ምሳ፣ አንዴ በልታችሁት እራት ምሳ። ያው በጾም ጊዜ በተለይ አንዴ ነው የሚበላ፣ እራትም ምሳም። ቆንጆ ፕሮቲን ያለው ለጤና ጥሩ ምግብ ነው እና ሞክሩት፣ ቆንጆ ነው። ይሄን በትኩሱ በቀዝቃዛው መጠቀም ትችላላችሁ። ሌላው አቮካዶ የማይከብዳችሁ ጨጓራ በተለይ በጾም ጊዜ ትንሽ ስለሚከብድ ጨጓራ በጾም ጊዜ የማይከብዳችሁ ከሆነ አቮካዶ ጨምሩበት፣ በጣም ጥሩ ነው የሚሆነው። በፍስክ ጊዜ ስጋ መጨመር ትችላላችሁ፣ ከዚህ በስጋ መጠቀም ትችላላችሁ። ጥሩ ነው በጣም እንትኑ ቴስቱ በጣም ተወዱታላችሁ። ንድ ቲማቲም ለምትወዱ ሰዎች ቸሪ ቲማቲም ተጠቀሙ። ቸሪ ቲማቲም ከዚህ ጋር በጣም ይመቻል፣ በተለይ ከበሶ ብላ ጋር ቲማቲም በጣም በጣም ጥሩ ቴስት ነው ያለው ፍሬሽ ቲማቲም ፍሬሽ ዝቃቅቤ አንድ ላይ ስትጠቀሙ በሽንኩርት በቃሪያ እንትን ሞክሩት ወይ አንድ ቀን ሰርቻ አልበላም እኔ ግን ሞክሬ ሰርቻ አሳያቸዋለሁ ስሙንም በዛው ጠይቃችኋለሁ ስም አለው ለየት ያለ የእሱ አይነት ምግብ አሰራር በእኛ ባር ማጮሆ እንግዲህ በሌላ አካባቢ የተለያየ ሊኖር ይችላል ሰርቻ ያሳያችኋለሁ እንዲያውም ሰሞኑን እንደዛ ይሻላል ሽባይ ሰላም ኑልኝ ወዳችኋለሁ አከብራችኋለሁ